የሲዳማ ክልል በግብርናው ዘርፍ ያለው ምርትና ምርታማነት እንዲያድግ ብሎም በአመት አንድ ጊዜ ዝናብን ጠብቆ ከማምረት በመውጣት በአመት ሁለትና ሶስት ጊዜ እንዲመረት ባለፉት ሶስት ዓመታት በርካታ የመስኖ አውታር ግንባታና የመስኖ ልማት ስራዎች እየተከናወኑ በመምጣታቸው አመታዊ የክልሉ የምርት መጠን እያደገ ይገኛል። በዚህም በሀዋሳ ዙሪያ ወረዳ የተሰሩ የመስኖ አውታር ግንባታዎችን በተመለከተ የክልሉ ርዕሰ መስተዳደር አቶ ደስታ ሌዳሞ ይህንን ብለዋል። አንዳንድ ቦታ እስከ አምስት መቶ ሜትር ዘልቀን ሄደን ነው ውሃ ያገኘ ነው። አንዳንድ ቦታ አራት መቶ አራት መቶ እስከ አምስት መቶ ሜትር ጥልቀት ላይ ያለ ውሃ አምጥተን ነው በሪዘርቫር በፓምፕ ወጥቶ በሪዘርቫር ተጠራቅሞ ሐይቅ ሆኖ አሁን ወይ ወራጅ ወንዝ የሚያክል እየፈሰሰ ይሄንን ከጠዋቱ ጀምሮ የምናየውን ማሳ አጠቃላይ ያለማ ይሄ ከዚህ በፊት ያልነበረ ተጨማሪ ሀብት ነው ማለት ነው። በዚህ ተጠቃሚ የሆኑ አርሶ አደሮቻችን የአርሶ አደሮች ቤተሰቦች፣ ወጣቶች ተደራጅተው ስራ ያገኙባቸው በጣም በርካታዎች ናቸው። ይህ የመስኖ አውታር ግንባታ እዚህ ደረጃ ላይ እንዲደርስ ቀን ከሌት ተሰርቷል ያሉት አቶ ደስታ በፕሮጀክቱ ላይ ትክክለኛ አመራር ያልሰጡ ግለሰቦች ደግሞ እርምጃ ተወስዶባቸዋል ባይ ናቸው። የመስኖ በተለይ በሚፈለግ ፍጥነት ስራውን አልመራህም ውጤት በዚህ ልክ አላመጣህም። ስለዚህ አርሶ አደሮቻችንን ተጠቃሚ አላደረክም በሚል በሚያደርገው ክትትል እርምጃ ጭምር በመውሰድ ሌሎ ብቃት ያላቸው አመራሮችን በመሰየም እና ስራው በትኩረት እንዲሰራ በማድረግ በበጀትም በጊዜ ገንዘቡ እንዲገኝ በማድረግ ስራውን ክትትል በማድረግ የተገኘ ውጤት ነው። የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምሩ ሞኬ በበኩላቸው በተያዘው በጀት ዓመት ከ7200 ሄክታር መሬት በላይ በመስኖ ማልማት ተችሏል ይላሉ። ሲዳማ ውስጥ ወደ 25 መዋቅሮች አሉ። ከአምስት መቶ ሰማኒያ አንድ በላይ ክላስተሮች አሉን። እንግዲህ መስኖን የሚያለሙ አካባቢዎች በዚህ ላይ በ2017 በልዩ ሁኔታ ነው የገባ ነው። የቤተሰብን ብልጽግና ሊያረጋግጡ የሚችሉ የሰብል የፍራፍሬ እንዲሁም ደግሞ የአትክልት ኮሞዲቲዎችን ለይተን የገባ ነውና ከዚህ አንጻር በመስኖ በዋናነት በቲማቲም በጥቅል ጎመን በበርበሬ እንዲሁም ደግሞ በደጋ አካባቢ በካሮት ነው በዋናነት ትልቅ ፖቴንሻል ይዘን የገባ ነው። ከዚህ አንጻር እንግዲህ አሁን ላይ በሁለቱም ዙር ከ7200 ሄክታር በላይ ማሳካት ችለናል። አቶ መምሩ አያይዞም ዛሬ ጉብኝት የተደረገበት የሀዋሳ ዙሪያ ወረዳ እየተከናወነ ያለውን የመስኖ ልማት ስራን አስመልክቶ ይህንን ብለዋል። ዝናብ እጥረት እንዲሁም ደግሞ የድርቅ የሚከሰትባቸው አካባቢዎች ናቸው። ዛሬ ያለ ነው። እዚህ አካባቢ ላይ በጥልቅ ጉድጓዶች በተለይ ወደ አራት የሚጠጉ የጥልቅ ጉድጓዶችን በመቆፈር ከዚህ በፊት የስንዴ የበጋ ስንዴን የሞከርንበት በውሃ እጥረት ምክንያት፣ በቅንጅት ምክንያት፣ በተለያዩ ምክንያቶች ያልተሳካበት አካባቢ ነው። የክልሉ መንግስት ከግማሽ ቢሊዮን ብር በላይ በመመደብ እዚህ አካባቢ ላይ ወደ አራት ጥልቅ ጉድጓዶችን የማስቆፈር ስራ ሰርቷል። ይሄ አካባቢ በጣም አሸዋማ አቧራማ እና ለመቆም ጭምር የሚያስቸግር አካባቢ ነው የነበረው። በሰብሎች ለተለያዩ ጉዳት የሚዳረጉ አካባቢዎች ያለውን አማራጭ በመጠቀም ውጤታማ ማድረግና አረንጓዴ ማድረግ እንደሚቻል ትልቅ ትምህርት የሰጠ ነው። ባለፉት ሶስት አመታት የክልሉ መንግስት ለመስኖ ስራ 1.5 ቢሊየን ብር በመበጀት በርካታ ስራ ተሰርቷል ያሉት ደግሞ የክልሉ መስኖ ልማት ኤጀንሲ ዋና ዳይሬክተር ኢንጂነር መስፍን በላይ ናቸው። በዚህ ሶስት አመት ውስጥ እንደ ሲዳማ ክልል መስኖ ስራ ላይ በስፋት ነው ስንሰራ የከረም ነው። እዚህ ውስጥ የክልሉ መንግስት 1.5 ቢሊዮን ብር ነው የበጀተው ለዚህ ለመስኖ ስራ ማለት ነው እዚህ ውስጥ አጠቃላይ በአጠቃላይ በሲዳማ ውስጥ ከ28 የመስኖ ፕሮጀክቶች ነው የሰራነው። 28 ፕሮጀክቶች መላው ሲዳማ ማለት በሚቻል ሁሉም ቦታ ባካል አራቱም ዞኖች ውስጥ ነው የሰራነው። ይሄ ስራ በሁለት ፌዝ አለው። አንደኛ ወንዝ ያለቸው ወንዝ ያለበት አካባቢ ላይ ወንዝ ጠለፋ ስራዎች ነው የሰራ ነው። ሁለተኛ ወንዝ መሬት እያለን ግን ውሃ የለለን አካባቢ አለ ለምሳሌ እንደ ሐዋሳ ዙሪያ፣ ዳሌ፣ አለታ ጩኮና ሎካ አባያ ብለን የምንጠራው ሰፋፊ መሬቶች ያለን ግን ውሃ የለንም። እዛ አካባቢ ላይ የሰራ ነው ስራ የጉድጓድ ቁፋሮ ወይንም የከርሰ ምድር ውሃ መጠቀም ስራ ነው የሰራ ነው። በሐዋሳ ዙሪያ ወረዳ በመስኖ ልማት ስራ ተሰማርተው እየሰሩ ያገኘናቸው አልሚ ባለ ሀብቶች እያከናወኑት ባለው የመስኖ ልማት ስራ ተጠቃሚ ነን ብለዋል። እኛ ከኦሮሚያ ክልል ነው የመጣነው ልና ለማ እና የጸጥታው ዙሪያው የስራው ዙሪያ በጣም በቃ ከሚገባ በላይ ነው። እና በጣም ደስተኛ ነኝ። ጥሩ ምርት አምርተንም አንዳንዴ ምርቱ ይቀንስብናል፣ አንዳንዴ ደግሞ የተመጣጠነ ይሆናል። እና ጥሩ ነው ያው እየሰራን ነው።